ወይ አሜሪካ ጭራሽ ደግሞ ዩቲዩብ መታ ልታባላን ነው። ሰላም ሰላም ውድ ቤተሰብ ሰብ እንዴት ናችሁ ልኝ፣ ደህና ናችሁ ሰላማችሁ፣ ብዙ ትርፍ ይበልልኝ። እንግዲህ ያው ሀይሚ ትናንት ህዝቡን አስጨንቀዋለች። እኔ ራሱ ቪዲዮ ባለመስራቴ በጣም ነበር የደበረኝ። አንደኛ ልመቸኝ ያለ እሱ ብቻ ሳይሆን ግን ትንሽ ራሴ ማሞኝ ነበረ። እውነት መስራት አልቻልኩም ከማየት ውጭ ግን በጣም ነበር የተናደድኩት ባለመስራት እና ማለት ነው። የሰው ልጅ ግን ዋናው የሚያስፈልገው ነገር በዚህ ምድር ላይ በቃ ጤና ብቻ ነው። እግዚአብሔርን እምላችሁ ለካ እውነት እኔ እንጃ ስንሮጥ ምናምን ጤናችን የሚታወቅ አይመስለንም። ድንገት ደርሶ ጤናችን ሊታወቅ ስለሚችል እና ከምንም ነገር በላይ ፈጣሪ አብዝቶ ጤናችን ይስጠና ምለው እና እንግዲህ ሀይሚ ያው ቃል በቃል የተጻፈውን ነው ይዛ የመጣችው ከቤቷ ላይ። በቀደም ሲጻፍ የነበረውን ነገር አይታችኋል። አሜሪካ አሜሪካ ነው የሚለው እሷ ደግሞ ያንን ነገር ወደ ሀሳብ አመጣችውና ፕራንክ አድርገዋለች ማለት ነው። አሁን ማወቅ ያለብን ነገር በእርግጥ ሁሉም ሰው ነቅቷል፣ ይሄ ፕራንክ እንደሆነ። ግን በዚህ ሰዓት ላይ ለምን፣ በዚህ ወቅት ላይ ለምን ብሩኬስ አስር ጊዜ ለምን ይሰቃያል የሚለው ነገር በጣም ስላበሳጨው ህዝቡ የሚናገሩት ነገር በጣም ከባባድ ነው። እውነት ለመናገር በጣም ነው የሚደብረው ማለት እኔ ልቃወም አይደለም ለምን ተናገራችሁ ልል አይደለም። ምክንያቱም በቃ ሰው በመጣለት ነው የሚፈርደው። ግን ደግሞ አሁን ላይ ያለንበትን ወቅት ታውቃላችሁ። ማለት ያ ሰው ተሳሳተ ብላችሁ እናንተ በምንናገረው ነገሮች በምናወጣቸው ቃላቶች ለምን ፈጣሪ እናስቀይማለን? ቢያንስ ያለንበትን ጊዜ ልናስታውስ ይገባል። ሀይሚ እንደዚህ ስታደርግ እኛ ከስተት ላይ ስተት ሳይሆን ያን ስተት ለማረም መሞከር ነው ማለት ይሄ መጥፎ ነገር በምንናገርበት ፋንታ እኮ ጥሩ ነገር ጽፈን ሀይሚ ተመለሽ በቃ ይሄ ነገር ልክ አይደለም በተለይ ደግሞ በዚህ ሰዓት ላይ ነም እንደዚህ ታደርጋለሽ ለምን እኛን ትፈታተኛለሽ የሚል ነገር እኮ መጻፍ ይቻላል እና ማንም ሰው ደግሞ የሆነ እንዴት ነው በስድብ እንደማይመለስ ማወቅ አለባቸው እውነት ስድብ ሲሰደብ በጣም ይጀግናል ሁላ ጀግና ጀግና ነው የሚሰማው። በቃ መቀጠል ነው የሚፈልገው፣ ይናደዳል፣ እልክ ይገባዋል። እና ስድብ ማንንም አይመልስም፣ መልሶም አያውቅም። እና የሰው ልጅ የሚመልሰው ፍቅርና ፍቅር ብቻ ነው። ብሩኬና ሀይሚ ሲጨቃጨቁ አታይም እንዴ? ብሩኬ ሀይሚን እንዴት እንደሚያበርዳት ሳም ሲያደርጋት ቀዝቀዝ ትላለች። ያ ማለት ፍቅር ነው። ስለዚህ የሰው ልጅ መግዛት የሚቻለው በፍቅር ነው እንጂ በስድብ አይደለም። ሰው ስለ ሰደባ ሀይሚ አይ ተሰድብ ያለው ብላ ድንግጥ አትልም፣ ግን ትትህና የተሞላበት ኮሜንት ሲጻፍላት እሷ ራሱ ከዛ ነገር አያቸው ታፍራለች። አይ እንደዚህ እየሆነማ እኔ ሰውን አላስቀይምን ብላ ትመለሳለች ማለት ነው። እና ይሄ ነገር እንግዲህ ፕራንክ ነው። አሜሪካ የሚባል ነገር የለም። አሜሪካ አትሄድም። አሜሪካ እንደዚህ ቀላል ነው። እንዲህ ሲጀመር አሜሪካ አሜሪካ ስትረስፉል የሆነ ሀገርን ብዙ ምንትን አይለኝም። የምሬ ነው የምለው ወንዱ ሴቱ የማይለይበት ሀገር እንደ ስሙ ስለገነነ ብቻ ነው። እንደ እዛ ውስጥ ያለው መከራና ስቃይ እኮ ማንም አያይም። እዛ ውስጥ ያሉ ሰዎች እዛ ውስጥ ያሉ የሚኖሩ ሰዎች እኮ በጣም ብዙ ሰው ስታወሯቸው ማለት ነው ስለ አሜሪካ የሚነግሯችሁ ነገር በጣም ነው የሚያስጠላ። እንኳን አይደለም መሄድ ራሱ እንዳታስቡት ሁላ ነው የሚያደርግ። እና አሁን ዘመኑም ጊዜውም ተቀያይሯል። ሁሉም ሀገር እንደ ድሮ አይደለም። እንደፈለጋችሁ ዘው ዘው ብላችሁ የምትኖርበት አይደለም። እና እንግዲህ አሜሪካ እንወስዳለን የምትሉ ሰዎች ደግሞ ከዚህ ጋር ደስታ አደፍረሳችሁ እንደምትወስዷት ማወቅ አለባችሁ። ሲጀመር ደስታዋን ከፈለጋችሁ ከዚህ ጋር የሆነ ነገር ፍጠሮላት ብያችኋለሁ። እኔ ማለት ነው የምሬ ነው። ቪዲዮ ሰርቻለሁ እንደዚህ ብዬ። የሰው ልጅ ደስታውን ከፈለገ አሁን ካለበት ደስታ ላይ ደስታ መጨመር ከፈለገ መጨመር ትችላላችሁ። የሆነ የሆነ ነገር አድርጋችሁ ማለት ነው እንጂ አሁን ካለችበት ደስታ ውስጥ አውጥታችሁ አሜሪካ እንውሰድሽ እናስተምርሽ ምን ትምህርት ያለ ደስታ ይሆናል እንዴ? ማለት ትምህርት ተምሮ መጨረስ ያለ ደስታ ይሆናል ወይ? ብዙ ጊዜ እኛ ሰዎች የምናዝነው እንዴት ነው? ታዋቂ ለሆነ ሰው ነው። እግዚአብሔር እንምላችሁ፣ አሁን ሀይሚ፣ እኔ እሷን መሄድ ተቃውሚ አይደለም። ነገም ዛሬም የምናገረው ነገር አሜሪካ ብትሄድ ለእኔ ምንም የሚቀንስብኝ የሚጎልብኝ ነገር የለም። ግን ደግሞ አሁን በጣም ብዙ ሰው መረዳት የሚችል አለ እኮ። እግዚአብሔር እንምላችሁ፣ ለምንድን ነው ሰዎች ግን በቃ የሚታይ ነገር ላይ ትኩረት የምታደርጉት? የማይታይ ነገር እኮ ስንት ትኩረት የሚፈልግ ነገር አለ። እና ከሚታይ ነገር ላይ ግን ሆ ብላችሁ ትነሳላችሁ። በጣም ትገርማላችሁ። እና አትሄድም አርፋችሁ ተቀመጡ ማለት ነው። በዛም በዛም ማላችሁ። አሁን ሀይሚ እናቴ ትሆናለች ምናምን ያለች ሴትዮ ብ ምን አወቅሽ እንዴ? በእሷ በኩል ወንድ እያወራች ቢሆንስ የሆነ አጁዛ እያወራች ቢሆንስ ምን ታውቂያለሽ? ምንም የምታውቂ ነገር የለም። ያው እዛ አሜሪካ ያለ ሰው እኮ እንደዚህ አይነት ሰው ነው ያለው አይደለ? በቃ እኔ እንጃ ገንዘብ የሚያራምዳቸው እና ሀይሚ አውቃለው ፕራንክ እያደረግሽ እንደሆነ ግን እኔ እንደዚህ የተጋነነ ፕራንክ ቢቀርብሽ ባይ ነኝ መጨረሻው ከድጡ ወደ ማጡ ነው የሚባለው እግዚአብሔርን እንዲ አንዳንዴ ብርጭቆ ጥንቃቄ ይፈልጋል ከተሰበረ በኋላ ምንም ልታነሱት አትችሉም መጠገን እንኳን የሚቻልበት ደረጃ ላይ አይደርስም ብርጭቆ ከተሰበረ አይደለም ስለዚህ አሁን ላይ ብሩኬ ያለበት ታይም በዚህ ሰዓት ላይ ብሩኬ እንደ ብርጭቆ ነው እግዚአብሔርን እንምላችሁ ነገር በሶስት ይጸናል ብሩኬ ደግሞ ይህ ነገር ተደጋግሞበታል በዚህ ጊዜ ላይ ከወሰነ አይመለስም አይመለስም እንደው ፕራንክ ስትሰሩ ራሱ የሆነ እንዴት ነው ትንሽ እንዴት ነው ትንሽ ደስታውን እርዘም እያረጋችሁ ምናምን ደስ የሚል የፍቅር ቪዲዮ ከሰራችሁ በኋላ ቢያንስ በሳምንት አንዴ ምናምን ቢሆን ምን ችግር አለው? ሲቀጥል ደግሞ ፕራንክ ስትሰሩ እንደዚህ የተንዛዛ ይሁን የተንዛዛ ነገር የሚያመጣውን ነገር በደንብ ታውቃላችሁ። እና ሀይሚ የሚያመጣውን ነገር በደንብ ታውቂያለሽ፣ በተለይ አንቺ ማለት ነው። ከዚህ በፊት የተፈጠረውን ነገር አይተሻል ትምህርቴን አቆም ያለው ከዚህ እንደዚህ እየተስፈራራው ማለት፣ እኔ ዝም አልኩ እንጂ ያ ሁሉ ነገር አልበረደም እያልች ነበረ። እኔ እየገረመኛለው ሀይሚ የሆነ ሰው የተቃወማት፣ የሆነ ሰው እያስቸገራት፣ ብሩኬ እንዴት ነው እንደዚህ ተረጋግቶ ዝም ልል የቻለው? ትናንት ስትናገር የነበረውን ሰማችሁ? ማለት ያ ነገር እንዳላቆመ ነው እኮ እኔ ዝም ስላልኩ ነው እንጂ ነገሮች ምናምን እንዳልበረዱ ነው እኔ የሰማሁት። እንደዚህ አይነት ነገር ነው የተረደዋት ማለት ነው እና እና ፕራንክ ስታደርጊ መጠንቀቅ አለብሽ። ይሄ ጭቅጭቅ ሲበዛ ደግሞ የመጨረሻው ውሳኔ ምን እንደሚሆን አታቂም። ድንገት ቢወሰንሽ እሺ በቃ ከዚህ በኋላ እኮ ታቂያለሽ በደንብ ሀይሚ። ብሩኬ ከወሰን እንደማይመለስ እስካሁን ስለሚወድ ስለሚያፈቅርሽ ነው። ግን የወደደ እያፈቀረ ደግሞ አይጨክንም። እስካሁንም እኮ ባለፈው ራሱ ጨክኖ ማለት ይሄ ጨክኖ እየወሰነው በእሷ ላይ ሳያፈቅራት ሳይወዳት ቀርቶ አይደለም። የሰው ልጅ እየወደዳችሁት እያፈቀራችሁት ጨክናችሁ ትወስናላችሁ። እንደዚህ አይነት ነገር ከተፈጠረ የምትጎጂው አንቺ ነሽ። አንቺ ደግሞ ስትጎጅ ማየት አንፈልግም፣ እውነት ስታለቅሽ ማየት አንፈልግም በጭራሽ። እና ፕራንክ ስታደርጊ ደግሞ አንዳንዴ ቃላት መምረጥም ጥሩ ነው። አሁን ለምሳሌ ትናንት ሳናስበው መተሽ ብሩኬም ሳያስበው ከእንቅልፉ ተነስቶ መጥቶ ነው ፕራንክ ያደረግሽዋል። በጣም የሚያናድድ ነው። ትዕግስተኛ ሆኖ እያወራሽ ነበር፣ ግን አትዳረቀኝ አትጋተተኝ አይባልም። ምክንያቱም ኃይለኛ ፕራንክ እያደረግሽ መሆኑን እኮ አንቺ እያወቅሽ አይደለም። ሲጀመርም ከዛ በላይ እኮ መጮሄን ይችል ነበር። ክብር ስላለው ነው ላንቺ። የምር ምን እንዲልሽ ነው የምትፈልጊው አሁን? ማለት እንዴ፣ ማለት አንቺ እኮ እንዳይሄድ ብለሽ በጣም ብዙ ነገር ነው ያደረግሽው። ቡታ ጅራ ሮጠሽ እስከ መሄድ ድረስ የደረስሽው እንዳይሄድ ነው አይደለ? እሱን ተከትለሽ ለማስቀረት ነው የሄድሽው። ታዲያ እሺ ብሎ እንዲሸኝሽ ነው እንዴ ፍላጎትሽ? እንዴት ሊሆን ይችላል እንደዚህ? ሲጀመር አንድና አንድ ጥያቄ እኮ ነው የጠየቀሽ አንቺ ዙሪያ ጥንጥሜ ሄድሽው፣ አውቃለሁ አቃለው፣ ፕራንኩን ለማስረዘም ፈልገሽ ነው። እሱ ግን አንድና አንድ ጥያቄ፣ አንቺ ሄድሽ፣ እኔ ሳለሽ፣ ለዛ ምን ሰጥተሽ አይደለም እኮ ግን ነገሩን ለማስረዘም ነው። እና ነው እና እንደዚህ እያለሽ እራሱን አሳልፎ ለአንቺ እየሰጠሽ፣ በእንደዚህ አይነት ነገሮች ላይ ባትደጋግሚ፣ በኋላ ላይ ጸጸት ነው የሚጥልብሽ። ሌላኛው ነገር ደግሞ ደስታዬ ያስደስታል ብዬ አስቤ ነው ማለት እኔ እሄዳለሁ ስለ የሆነ ደስ ይልሃል ብዬ ምናምን ይሄን ቃላት ሲጀምር አንድም ብለሽ መጠቀም የለብሽም። ለወደፊትም እንዳትጠቀሚው። ለምን ብሩኬ ከማንምና ከምንም በላይ ያንችን ደስታ የሚፈልግ ሰው ነው። ትምህርትሽን እንድትማሪ የሚፈልግ ሰው ነው። በጣም ጥሩ ደረጃ ደርሰሽ ማየት የሚፈልግ ሰው ነው። በአጠቃላይ ብሩኬ ያንችን ደስታ ይፈልጋል። ደስታሽ ሳያስደስተው ቀርቶ ሳይሆን ከዚህ ጋር ያለውስ ልቡስ እሱስ ያባከነው ነገርስ እንዴት ነው ጥለሽው ልትሄጂ የምትችይው? ያን ነገር አስቦ ነው የመለሰልሽ እንጂ ደስታሽ ሳያስደስተው ቀርቶ አይደለም። እና ፕራንክ ስትደራረጉ ደግሞ ይሄ ቪዲዮችሁ ከቤተሰብ ይደርሳል በተለይ እናት ታያለች እና በዚህ አይነት ደስ በማይል አማርኛ የምታወሩት ነገር ጥሩ አይደለም የሆነ የመንመነጫጨቅ ምናምን አትጋታተኝ አትጨቃጨቀኝ ምናምን ይሄ ጥሩ አይደለም በቃ እናት ስትሰማ በአጠቃላይ ደስ አይላትም እና ይሄ ነገራችሁ ከእናት ከቤተሰብ እንደሚደርስ ማወቅ አለባችሁ እና እኔ ሂጂ አንተን የምተውህ አይነት ነገር ነው ወይ የሚሰማህ በጣም ብዙ ጊዜ ብሩኬ ምን ሲል ሰማዋለሁ፣ እኔ በጣ ቆየኝ አይደለሁም ይላል። አየሽ አሁን አንቺ ሂደሽ ከዛ እሱን ስንት ዓመት አስር ዓመት አምስት ዓመት ስንት ዓመት ነው እሱን ለመውሰድ የምታስተካክየው? እ ገና ምንድን ነው ዝንጀሮ ናት ጦጣ ነች፣ ቅድሚያ መቀመጫ ይን ያለችው። ቅድሚያ አንቺ ሄደሽ ከማን እንደምትወድቅ እኮ አታውቂ፣ ምንም ነገር የምታውቂው ነገር የለም። ከዛ ጋር ምን ይግጠምሽ፣ ደስታ ይግጠምሽ፣ ሀዘን ይግጠምሽ፣ ምንም የምታውቂው ነገር የለም። አንቺ ሄደሽ ራሱ ገና ስንት ማስተካከል የሚጠበቅብሽ ነገር አለ። እንኳን አይደለም ብሩኬን ለመውሰድ ቀርቶ ማለት ነው። እና ነገሮችን ስታመጡ ማለት በኋላ ላይ የሚከሰተውን ነገር ማሰብ አለባቸው። እንደ ሀይሚ አንዳንዴ የሆነ ነገር ስትፈጥሬ፣ ይሄ መጨረሻ ላይ የሚከሰተውን ነገር ያው እየተረዳሽ አይመስለኝም። እንደዛ ነው የማስበው። እና ልታገናዝብ ይገባል። ሀይሚ ታይ፣ በዚህ መልኳ ትጨቃጭቂ ወንድ ልጭቅጭቃ አይወድም። ጭቅጭቅ ከሰለቸው በቃ እሱ ወደ መቁረጡ ደረጃ ነው የሚሄደው ማለት ነው። እናንተ ገና ፍቅር እንኳን በስነ ስርዓቱ ጀመሩ ብለን እኛ የደመደምነው ነገርም የለም ገና ከጅምሩ በቃ ጭቅጭቅ ጭቅጭቅ ጭቅጭቅ ነው። የምር ይሄ ጭቅጭቅ የዳብርና ከዛ ትዳር ላይ ስገቡ ደግሞ እንዳልሆነ ነገር ነው የሚሆነው እና በዚህን ያክል ደረጃ አትጨቃጨቁ። ሀይሚም ደግሞ አቆሚ አቆሚ። በቃ ዛሬ ትመጫለች ብዬ ተስፋ አድርጋለሁ። እንዲያውም ትናንት ተናግራለች ማለት ነግረዋለች። ምክንያቱም ከትለው ሄደችው ለት ነግረው ስለሆነ እንደዛ አታድርም፣ እመኑኝ፣ እንደዛ አታድርም ትነግረዋለች ማለት ነው። እና ሌላው ደግሞ ሰዎቹን ይሄ አሁን አትናገሩ አትናገሩ መጥፎ ነገር አስጻፉ ላለው አይደል፣ ግን ሀይሚ ማወቅ ያለብሽ ነገር ይህ ሁሉ ሰው ክፉ እንዲናገር ምክንያቱ የሆነሽው አንቺ ነሽ። በዚህ ምክንያት ሰው ክፉ ነገር እንዲናገር ያደረግ አንቺ ስለሆንሽ እንግዲህ ከዚህ ነገር ራሱ መቆጠብ አለብሽ ማለት ነው። ለሰዎች ጥሩ በመስራት ምክንያት መሆን እንጂ ክፉ በመናገር ምክንያት መሆን የለብሽም።